እናውቃለን። ነገር ግን መድኃኔ ዓለም ክርስቶስ በዕለተ ዓርብ ነው የተሰቀለው። ደሙና ክርስቶስ ዳቦውን ቆርሶ ለእኛ ሰጥቶናል። እኛ ደሙን ነው የምንሰማው። ያለ ሰቀቀል፣ ያለ ምንም ጉርጓሮ ጸንታችሁን እና እግዚአብሔር ይስጣችሁ ለማለት ነው። እዚህ ደግሞ ያበረከታችሁት ገንዘብ እጅግ በጣም መልካም ነው። እግዚአብሔር አምላካችሁ ቤታችሁን ይምናላችሁ አላበዛውና፣ ወደ ብፁዕ አባታችን እዚህ ሰዓት ያለው ሰላምታችን ስልጣናችን ይድረሰው። አሜን። ደስ የሚል በዓሉ ያከበር ነው። የመድኃኔ ዓለም ጉባኤ ዘማሪያንም ሰባካኑ ይወጡ ታጫዋል ዋህዶ ነስተማሩ ከዘማሬ ጋራ ያተፈታ ትምህርት የለም። ዛሬ መድኃኒታችን ኢየሱስ ክርስቶስ በስጋቤው ዘመን ሊሰራው የሚገባውን ጨርሶ በመስቀል ላይ ሆኖ ወይም የተፈጸመ ሁሉ ሁሉ ተፈጸመ። የነቢያቱ ትንቢት፣ የቀደምት አበው ምኞት፣ የቀደምት አበው ልመና፣ የነቢያቱ ንግግር ውጣ ውረድ ዛሬ ተፈጸመ። እግዚአብሔር አምላካችን በትዕዛዝ የሰጠውን የኦሪት ሕግ ለሙሴ መጽሐፊቱ ስናነባቸው ሁሉ በትዕዛዝ ነው የተሰጡት። እግዚአብሔር በደመና ውስጥ፣ እግዚአብሔር በነፋስ ውስጥ፣ በተለያዩ መንገዶች በታቦተ በታቦተ ጽዮን ላይ እያደረ እየተገለጸ በቃል በትዕዛዝ የሰጠውን ሕግ ለመለወጥ ለመሻር መሞት አስፈልጎታል ማለት ነው። በትዕዛዝ የተሰጠውን ቃል ለመለወጥ መስቀል ላይ መዋል አስፈልጎታል። እንደዚሁ በቃል የተሰጡ ትዕዛዞች በቀላል የሚለወጡ ስላልነበሩ ብሉይ ኪዳንን፣ ኦሪትን አሳልፎ አዲስ ኪዳንን ለመመስረት በጣም በባህሪው ውጣውረድ ባይኖርበትም እግዚአብሔር ከባድ ውጣውረድ ገጥሞት መስቀል ላይ ውሎ ስጋውን ቆርሶ ደሙን አፍሶ ኦሪትን ለውጧታል እና እንደ ቀላል የምናያቸው ነገሮች ዋጋ ያስከፍላሉ እንደ ቀላል የምንጀምራቸው ነገሮች እንደ ቀላል የምንሰራቸው ነገሮች እነዛን ለማሻሻል ፕሮጀክቶቻቸውን ለማሻሻል ዋጋ ያስከፍላሉ ማለት ነው እና እግዚአብሔር ከፍተኛ ዋጋ ከፍሎ ስጋ የመቁረስ፣ ደም የማፍሰስ ዋጋ ከፍሎ ሐዲስ ኪዳንን መስርቶ ወይቤ ተፈጸመ ኩሉ። ሁሉ ተፈጸመ፣ ነቢያቱ የጮሁት የተናገሩት፣ የለመኑት ሁሉ ተፈጸመ በመስቀሉ ላይ ለአዳም የተገባው ቃል ኪዳ ነው። ያ ሐዋርያ ቅዱስ ጳውሎስ እንደተናገረው የቀጠሮ ጊዜ በደረሰ ጊዜ ከሴት የተወለደ ልጁን ላከ እንደተባለው የተገባው ቀጠሮ የተገባው ውል ዛሬ የተፈጸመበት ነው ማለት ነው። ወይም የተፈጸመ ሁሉ ይህ ሁሉ ዋጋ ከአዳም ጀምሮ እስካሁን ላለነው ከአሁን በኋላ እስከ ዓለም ፍጻሜ ለሚኖሩትም ቤዛ ሆኖ ወይም የተፈጸመ ሁሉ ብሎ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ይህን ኃይለ ቃል ተናግሯል። ከዚህ በኋላ በአካል ነፍስ ወደ ሲኦል ወርዶ እንደገና ደግሞ እነዛ በሲኦል ያሉትን ብዙዎቹ፣ አንዳንዶች ይከፋፈላሉ። እነ ከሌ ቀርተዋል ሲኦል ውስጥ እነ ከሌ ቀርተዋል፣ በጣም ክፎች ስለነበሩ፣ ጨካኞች ስለነበሩ የሚሉ የሚለያዩ መምህራን አሉ። ማንም አልቀረም በስሮን ሁሉም ወጣ። በወህኒ ላሉት ወርዶ ነፃነትን ሰበከላቸው ነው ያሉ ሐዋርያ አቆስ ጳውሎስ ወቀጠ ቅዱስ ጴጥሮስ በወህኒ ላሉት፣ በእስር በቁጥጥር ስር ላሉት ሰበከላቸው እንደተባለ የቀረ የለም ቀዳማዊ ምጽሐቱ ላይ ወይ ቤተ ፈጸመ ሁሉ እስከሚል ድረስ ያስተማረው የምሕረት ዘመን ከነ ስሙ ዓመተ ምሕረት ተብሎ ስያሜ የተሰጠው ነው። ከአሁን በኋላ ያለው ምጽአት ነው። ከባድ ቀጠሮ አይቀርም። እግዚአብሔር በመጀመሪያው ቀጠሮ መጣ፣ ዓለምን አዳነ። ሁለተኛው ቀጠሮ ግን ልፈርድላችሁ፣ ልፈርድባችሁ እመጣለሁ። ይህ ተስፋ ያለ አለ። ለቅዱሳኑ ተስፋ የሚሆን ይገዛለን። ለጠበቁት ብቻ ከእግዚአብሔር ጋር ለኖሩት ብቻ ነው ተስፋው እንጂ ህጉን ያፍርሰው እዛ እዛና እዛ ረግጠው ያልሆነ ነገር ነገሮች ያልሆነ ስራ ሰርተው የሚኖሩ ተጠቃሚዎች አይደሉም። በአሁኑ ምጻቱ በሁለተኛው ምጻቱ ማለት ነው እና ይሄ የከፈለውን ዋጋ የከፈለውን ዋጋ እየተናገረ እያሳየ እያንዳንዳችንን ይጠይቀናል። እና ሐዋራትንም ሕይወትን አሳልፎ ለሚወዱት አካል ከመስጠት የበለጠ ፍቅር የለም ነው ያለው ከዚህ የበለጠ ፍቅር የለም። ከመሞት የበለጠ ፍቅር የመጨረሻው ነው ማለት ነው እና ይህም ተናግሮ ወይም የተፈጸመ ሁሉ ነው። በሁለቱም በጣም ደስ ስላላችሁ ትብብራችሁ ደስ ይላል፣ እጅግ በጣም እናመሰግናለን። ሁል ጊዜ እንደምናሳስባችሁ ግን ቤተ ክርስቲያናችን ከሌላ አካል ከሌላ መስመር የምታገኘው በጀት የላትም። ያው ተስፋዋ እናንተ ናችሁ። እኔም እንደምነግራችሁ እና ከእናንተ ወስዳ ቤተ ክርስቲያኗ ለእናንቱ አገልግሎት አገር የምታዩናት ሌላ የምታገኘው ነገር የላት፣ አትፈልገኝ በቃ ልጆቿ ናቸው በጀቶቿ። ሌላ የምትቀላውጠው የምትለምነው ድርጅት የላት ቤተ ክርስቲያኗ። ለምን ልጆቿን ተመክታ ልጆቿን እያዘዘች በንጹህ ስራ እየመራች አገልግሎቷን ትቀጥላለች። ይህንን በጣም እናመሰግናለን ማለት ነው። ለክርስቲያኒቱ አሰብ ኤሊ ቅዱስ ገብርኤል ቤተ ክርስቲያኑ ስራው ተጀምሯል። ምችም እዛ ተማጽኖ መልስ ያላገኘ ሰው የለም። ስራውም ተቋርጦ ነበረ። ስራው አሁን ቀጥሏል። ህዝበ ክርስቲያኖቹ ይጎብኙን። በባንክም በአካልም በየቦታው ስንገኝ ይጎብኙን። አሁንም ሲወጡ ይጎብኙን። በተረፋቸው ጉራኬ ይቀበሉ ከቅዱስ ገብርኤል እያሉ ነው የሰማንም በልጉናችን ያሳድርብን። ሊቃውንቱ ለሌቱን ሙሉ ትላንትና ከሶስት ሰዓት ነው ዋዜማ የተጀመረው ከዛን ጊዜ ጀምሮ እስካሁን ድረስ ሲዘምሩ ሲያገለግሉ ነው የነበረው። እግዚአብሔር ድርሻው የቀረበት ድርሻ የለም። በቃለ እግዚአብሔር በኩል ማለት የቀረበት ድርሻ የለም። ሁሉ ቃለ እግዚአብሔር ተብሏል። እናንተ ደግሞ በስጦታ የቀረበት ባይኖር በስጦታ ደግሞ ስጦታ ሰጥታችኋል። እግዚአብሔር ለዚህ ዓመት በሰላም ያድርሰን፣ ሀገራችንን ይባርክልን፣ ይህን አንድነታችንን ያጠንክርልን። በጣም ብዙ ነፋሳት፣ ብዙ ጎርፎች ብዙ ሽንፎች እየተነሱ ነው አሉ። ብዙ ፈተናዎች አሉ በእያንዳንዱ ሕይወት ውስጥ በምልዓትም በሀገራችን ብዙ ፈተናዎች አሉ። ሁልጊዜ የምነግራችሁ የመቶ ዓመት የሁለት መቶ ዓመት እቅድ በእኛ ላይ ተሰርቶብናል። ቤተ ክርስቲያኗን ለማጥፋት ኦርቶዶክስ ስሟ እንዲጠፋ ፕሮጀክት ተሰርቶብናል። እኛ እናውመውም ሰዎቹ በሪሞት ኮንትሮል እየተቆጣጠሩ ያባሉናል እርስ በርሳችን አለባቸው አለባችሁ፣ ሁልጊዜ ነው የሚናገረው። ይሄንን ስለማውቁ ነው፣ አባቶቼ ስላስተማሩ ነውና፣ ይህ አንድነት፣ ይሄ ደስታ፣ ደስ ብሎን ይሄን ባባ ከበር ነው ሰላም ስለሆንን በዚህም ጊዜ ሰላም አጥቶ ታቦት የማይወጣበት ቦታ ለመድኃኔ ዓለም ጽናት፣ በገዛ ሀገራችን፣ በገዛ መሬታችን፣ በገዛ ከኛ ወገኖች ጋር ታቦት እንዳይወጣ አገልግሎት እንዳይካሄድ የሚደረግበት ቦታ አለ። ተሰርቶብናል በረዥሙ በረዥሙ ተሰርቷል። እነዚህ ሰዎች በገጀራ አይቻሉም። አሁን ምንድር ማድረግ አለብን? በወንጌል ይሄ ልጅ ጀርባ በተን በታትነን የጣላቸው ተብሏል። እንበታትናቸው። በየዓመቱ አድዋ ይከበራል። አሁን ሌላ አድዋ መጥቷል። የስነ ልቦና ጦርነት፣ የክፍፍል ጦርነት፣ የጥላቻ ጦርነት፣ ሃይማኖትን የማጥፋት ጦርነት፣ በተለያየ መልኩ ፈተናው መጥቷል። ይሄንን በአንድነት በጸሎት አንድ በመሆን በመተሳሰብ እርስ በርሳችን በመደማመጥ ካላጠፋ ነው በስተቀር፣ በጣም አደገኛ ጉዞ ነው፣ በጣም ከባድ ጉዞ ነው። ግማሾቹ እኛ በስተናል የሚሉ አሉ። እኛ ብዙ ሆነናል የሚሉ አሉ። እኛ ብዛታችንን እንዱና ይሄን አይደለም ባለው እኛ የምናከብረው እንጂ ኑና ይሩ በስተናል፣ ቀርጻችሁ ለዓለም አስተዋውቁ የሚሉ አካላት ብዙ ድርጅቶች አላያችሁም ሰሞኑን መሬታችን ሁሉ በመውሰድ ብዙ ነገር እያደረጉ ነው ያሉትና እንድንደማመጥ አብረንን ዋናው ደግሞ ጸሎት፣ ዋናው እግዚአብሔርን መለመን ነው። እች ሀገር እንዳጠፋ፣ እንዳትበታተል፣ እርስ በርስ እንዳንለያይ ጸሎት ያስፈልጋልና ይሄ በጣም አደገኛ ዘመን፣ ቤተክርስቲያንም ሀገርም የገጠማት ከባድ ዘመን ነው። በጣም አደገኛ መፍትሄው ከእግዚአብሔር ነው የሚገኘውና እኛ ግን ጆሮአችንን እንክፈት፣ አይሙራችንም እንክፈት። በአይሙራችን አስበን የጊዜውን ሁኔታ ልንመረምር ይገባል ነው

እዘራሙአ ሌላ የመጨረሻው ማርያም ትንጣራለች። ባለስድስቱ ፎቅ ህንጻዋ ተጀምሯል። መንገዱ ላይ ስትሄዱ ስትወርዱ እያያችሁ ነው። ግቢ ያስፈልጋታል፣ ልማት ያስፈልጋታል። አዲስ ኪዳናችን እሷ ናት፣ አዲሷ መሳሪያችን እሷ ናት። እና እየጎበኛችሁ እያያችሁ አቅማችሁ የፈቀደውን መንገዱ ላይ ላያ የጥንቱ የሊቀ ካህናት ተረፈ ቦታ ልጆቹ ደግሞ ምን አሉ? አይ ለማርያም ነው የምንሸጠው፣ ሸጣው አለ። የሊቀ ካህናት ተረፈ ልጆቹ ቦታችንን ለማርያም ነው የምንሸጠው ብለው ለማርያም ነው ሸጣው። ይህ ትልቅ ታሪክ ነው። አሁን እናመሰግናቸዋለን። አሁን እየደረሰ ነው። አንደኛ ስራ ላይ እየወጣሁ ስለሆነ ሁላችሁም ስታፍሩ ማርያም ትጠራችኋለች